ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምናላችሁ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይደረሳችሁ ብለናል። እነሆ በጣና ቴሌቪዥን እየተዘጋጀ የሚቀርበው የጀግኖች አምባ የተሰኘው ፕሮግራማችን ተጀምሯል። የዛሬው ፕሮግራማችን በቀጥታ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ምክትል አደረጃጀት መምሪያ ኃላፊ እና የግዙፉ ጣይቱ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ መልካሙ ጣሴ በቀጥታ ስልክ መስመራችን ተገኝቶ ስላለው ወቅታዊ የትግል ሁኔታና ያሉበትን ቁመና በተመለከተ የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። አብራችሁን ቆዩ። አርበኛ መልካሙ እንደምን አለ? እንዴት ሰነበታችሁ? እንደምን አለ አሜ፣ እንደምን ሰነበት አለናለን እስኪ እንዲያው በመጀመሪያ ወደ ዋናው ጥያቄያችን ከመግባታችን በፊት የአማራ ፋኖ ጎንደር ጠቅላይ ግዛት ወቅታዊ አቋም፣ አጠቃላይ የትግሉ ሂደትስ፣ ያላችሁ የእድገት ደረጃስ እንዴት ይገለጻል የሚለውን ለአድማጭ ተመልካቾቻችን ብታብራራልኝ። እሺ፣ አመሰግናለሁ የአማራ ፋኖ ጎንደር ጠቅላይ ግዛት ባለው ወቅታዊ ሁኔታ ላይ ሲጀምር እንግዲህ የፋኖ ለህዝብ እስከ ወጣ ድረስ የህዝብን ጥያቄ ተሸክሞ ትግል እያደረገ ነው የሚገኘው። እንደ ጠቅላይ ግዛት እዛችንም በቀጠናችን በምንንቀሳቀስበት ቀጠና ጠላትን በማሽመድመድ ላይ፣ ዋና ትኩረታችን በአማራ ህዝብ ጠላት ላይ ያነጣጠረውን የስርዓቱን መራሹ መንግስትን እየተዋጋን ነው የምንገኘው። በዚህ ላይም ጠንከር ያለ ቁመና ይዘን እየታገልን ነው የምንገኝ። ከዛ በተጨማሪ ጠላትን ማሽመልመድ የምንችልበትን ጠላትን ከአማራ ህዝብ ጫንቃ ማስወረድ የምንችልበትን መንገድ በመምረጥ ወታደሮቻችን እያደራጀን ህግና ስርዓት እንዲሰፍን ህዝባችን ጋር ያለውን መስተጋብር ምን መምሰል እንዳለበት ወታደሮቻችን ስልጠና ላይ ነው። በየቀጠናው የምንገኘው ምክረ ሀሳብ እየሰጠን ነው። የፖለቲካ ውይይትም እያደረግን ነው የምንገኘው። በጥቅል ወታደራችን አሁን ላይ በተፈጠረው አንድነት ዙሪያ ወቅታዊ ውዥንብር እንዳይፈጥር አቋሙና ዓላማው ከአማራ ህዝብ ጠላቶች ላይ እንደሆነ ልዩ ትኩረት ሰተን እየነገርን ያለ ነው። በደንብ ከድሮ በነበረው ወታደራዊ አቋም ብቻ ሳይሆን የተሻለ ወታደራዊ አቋም ይዘው እንዲቀጥሉ ወታደሮቻችን በማሰልጠን ላይ ነው የምንገኘው በየቀጠነው ጠላትን መመከት እንዲችሉ ከወገን ጋር ያለው ልዩነት ደግሞ በአንክሮ በሰከነ መልኩ እንድናየው ለወታደሮቻችን ጭምር መልእክት እያስተላለፍን በተደራጀ መልኩ እንድንቀጥል ልዩ ስራ እየሰራ ነው የሚገኘው ከሰሞኑ። አመሰግናለሁ አርበኛ መልካሙ። እንግዲህ የአማራ ፋኖ ትግል እንግዲህ በተለይ የሁለት ዓመት ጉዞ ማድረጉ ይታወቃል እና በዚህ ሁለት ዓመት ትግሉ በተለይ የደረሰባቸው በርካታ ውጤቶች እንዳሉ ሆኖ በተለይ በወታደር ቁጥርም አጠቃላይ በመሳሪያም ደረጃ ካየነው በጣም ትልቅ ውጤት ያመጣ ትልቅ ድል ያስመዘገቡ ሂደቶቹን አልፏል። በጥቅሉ ግን የአማራ ፋኖ ትግል ደግሞ የገጠመው ፈተና አለ። አጠቃላይ ይህንን ችግርስ የገጠመውን ችግር እንዴት ትገልጸዋለህ አንተ? ቢኮዝ እኛ ይሄ ሚዲያ እንግዲህ በዋናነት ችግሮቹን አውቆ መፍትሄው ላይ ትኩረት ማድረግ ላይ በሰፊው ይሰራልና የአማራ ፋኖም ስትራቴጂክ አመራር ማረጋገጥ እንዲችልም የበኩሉን ሲወጣ መቆየቱ ይታወቃል። እንዲ አጠቃላይ የገጠመውን ችግርስ እንዴት ትረዳዋለህ? አመሰግናለሁ። በመሰረቱ የትጥቅ ትግል እጅግ ፈታኝ ነው። ብዙ ችግሮች ይፈጠራሉ። እንግዲህ እንደ አማራ ህዝብ ትግል፣ እንደ ፋኖ ትግል ከመጀመሪያውኑ ልዩ ተልዕኮ ይዘን ባለመውጣታችን በስሜት የወጣ በግፍና በእንግልት በብሶት የወጣ ፋኖ ነው ያለው። ይህን ወደ አንድ ለማምጣት እጅግ ፈታኝ ነው። ብዙ ስራዎች ሲሰሩ ቆይተዋል። ከዛ በተጨማሪ ደግሞ የአማራ ፋኖ በዚህ ልክ በስሜት እንደ መውጣቱ ዝሩ እንደ መሆኑ ያደረግናቸው ሁለት አመት የትግል ሂደቶች እጅግ አመርቂ ውጤት ነው የተገኘው። እሱም በጠላት ላይ ከፍተኛ የሆነ ኪሳራ ማድረስ ተችሏል። ጠላትን ማሽመድመድ ይችለናል። ከወሳኝ ከወሳይ ከተሞች ውጭ ያለውን ህዝባችን ማስተዳደር ይችለናል። ህዝባችን በስርዓቱ ላይ ያለውን ጥላቻ ከፕሮፓጋንዳ በተጨማሪ በተግባር ያሳየንበት ወቅት ላይ ነው የቆየነው። እስካሁን ህዝባችን የተለያዩ ፕሮፓጋንዳዎች ቢነዙበትም በተግባር እስካየው ድረስ ብዙ ለውጦችን አሳይተናል። ከስርዓቱ ሙሉ በሙሉ መነጠል ችለናል። ከዛ በተጨማሪ ደግሞ የተሻሉ የጦር መሳሪያዎችን ማሻሻል ችለናል። ከቡድን መሳሪያዎችም ጭምር ከፍተኛ ደረጃ ላይ እንዲደርሱ አድርገናል። በጥቅሉ የአማራ ህዝብ ትግል ከጠበቅነው በላይ ሄዷል። ምክንያቱም የጠበቅነው ዝሩ ሆኖ ሁሉም በፍላጎቱ ነው የወጣው። የጠላት ሰርጎ ገቦች አመች ነው ለጠላት ሰርጎ ገቦች ለተለያዩ ፍላጎቶችም ምቹ ነው የነበረው። ያን ሁሉ ተቋቁመን ግን በርከት ያለ ድሎችን አስተናግደናል። በርከት ያሉ ጦር መሳሪያዎችን ከጠላትም ገቢ እንዲሆኑ አድርገናል። በተለያዩ ገቢ ምንጮችም የጦር መሳሪያዎችን መግዛት ችለናል። አሁን ከስርዓቱ ባልተናነሰ ሁኔታ በሰፊው መታጠቅ ችለናል ማለት ነው። እነዚህ አመርቂ የትግል ሂደቶች ናቸው ማለት ነው። ከዛ በተረፈ ግን እንዳልኩ በዝሩ የወጣ ስለሆነ ሁሉም በስሜት የወጣ ስለሆነ ለተለያዩ እንከኖች የተጋለጠ ነው። ስርአጁን ለማስገባት ምቹ ሁኔታ ነው የፈጠረለት። ሌሎች የቡድናዊ ፍላጎቶችም ግለሰቦች ፍላጎቶችም በዚህ ስርአት ውስጥ በዚህ የትግል ስርአት ውስጥ ለመግባት ምቹ ሂደት ስለሆነ ፈታኝ ነገሮች ገጥመውና ከዛ በተጨማሪ ደግሞ በትግል እንደወጣ ታጋይ ብዙ እንከኖች ይፈጠራሉ። ዲሞክራሲያዊ እና የሕግ መመሪያዎችን ስለሌሉ በርከት ያሉ ችግሮች ይፈጠራሉ እንከን ሆኖብን ቆይተዋል። እነዚህ እንከን ሆኖብን ከቆዩት ውስጥ እንግዲህ የገንዘብ ፍጥሮት አለ፣ የስልጣን ጥመኝነት አለ። እነዚህ ነገሮች በርከት አድርገው ትግላችን ሲፈትኑ ቆይተዋል። እንዳልኩ ይሄ ፈተና ደግሞ ምንጩ ከየት እንደሆነ አነሳሱ ከጅምሩም ዝሩ ስለሆነ ነው ብያለሁ። በዚህ ልክ እነዚህ ሁለቱ ነገሮች ፈተና ሆነብናል፤ በትግላችን ፈተና ሆነው ቆይተዋል። የስርዓቱ ሰርጎ ገቦችም ለእኛ ፈተናዎች ናቸው። በዚህ ልክ ትግላችን ሲፈትኑት የቆዩት አሁን የጠቀስኩል ናቸው። በየመስመሩ ራሳቸውን ፊት አውራሪ አድርገው ኬላ የሚቆርጡ አሉ። በግልጽ ከስርዓቱ ሻለቃዎች ሳይቀር ከስርዓቱ ወታደሮች ሳይቀር የተለያዩ ገንዘብ መላላኮች ሁሉ ያየን የቆየ ነው። ይህን ኬላ በበላይነት ይዞ ያለ ኦዲት ገንዘብ የሚያከማች ቡድን አለ። ያለ ስርዓት፣ ያለ ህግ ስልጣኑን የመጠቀም አዝማሚያ ስላለ ሰዎች ስልጣኑን እንደሚፈልጉት አንቱታን የሚፈልጉ የአማራ ህዝብ ትግል ሳይሆን የራሳቸውን ስልጣንና የራሳቸውን ገንዘብ የማሰባሰብ ሁኔታዎች እየታዩ ነው። እነዚህ ሁኔታዎች ትግላችን ሲፈትኑ ቆይተዋል። እነዚህን ደግሞ በሂደት የምናጠራቸው በሂደት በ በአሰራሮች የምንይዛቸው ነገሮች ናቸው። በጥቅሉ እስካሁን የሄድንባቸውን የትግል አመርቂ ድሎች ወደ ኋላ እየጎተቱብን ያሉ በጥቅሉ ሲታዩ አሁን የጠቀስኩልህ ነው ማለት ነው። አመሰግናለሁ አርበኛ እንግዲህ የአማራ ህዝብ ብቸኛ መዳኛ የሆነው ትግል ነው ይሄ ትግል በተለይ ህዝባችን ተስፋ የሚያደርገው ትግል ነው እና ይሄ ትግል ደግሞ እንግዲህ ቅድም አንተ ስትገልጸው በነበሩት ምክንያቶችም ጣልቃ ገብነትም ጭምር በተደጋጋሚ ይነሳል በተለይ ጣልቃ ገብ እጆች የአማራን የፋኖ ትግል በተለይ ይህንን ቅዱስ የሆነውን ትግል እየፈተኑት እንዳሉ በተደጋጋሚ ሲገለጽ ይቆያል ከዛም አልፎ ደግሞ እንግዲህ ቅድምም በገለጽከው መንገድ ይህ ትግል የአማራ ህዝብ የህልና ትግል ነው። የገጠመን የህልና ጥያቄ ነው። ህልናችን አደጋ ውስጥ ነው የገባው። እሱን ነፃ ለማውጣት ደግሞ ቅድመ ሁኔታም በተለይ በአንድነት መታገል የሁሉም ፋኖ የሁሉም አማራ ርብርብ ነው መሆን ያለበት ተብሎ ይነሳል። ሆኖም ግን በዚህ የህልና ትግል ላይ የግል ፍላጎታቸውን አታከው ያመጡ ይህንን አጃምለው ያመጡ አካላቶች አሉና በዚህ ጉዳይስ ያላችሁ በተለይ ደግሞ ጣልቃ ገብነት ግምጋ ተያይዞ ሚዲያዎች ሚና በዚህ ላይ በጣም በሰፊው ይነሳልና በተለይ ገለልተኛ ሆኖ ትግሉን ማዕከላዊ አድርጎ ከመምራት አኳያ በሚዲያዎች በኩል የሚታዩ ክፍተቶች አሉ። እነሱንም አስመልክተህ ሀሳብ ካለ አመሰግናለሁ። እንግዲህ እኛ የወጣ ነው እንደ አማራነት ተገፍተን የአማራ ህዝብ ትግል እዚህ ደረጃ ላይ እንዲደርስ ብዙ መስዋዕትነቶች ተከፍለው ለግማሽ ዘመናት ሁሉ ለግማሽ ክፍለ ዘመን ሁሉ በጣም በብዙ ችግር ያለፈ ህዝብ ሆኖ በብሶት ነው የወጣ ነው። ስለዚህ ዋና ዓላማችን መሆን ያለበት የአማራን ህዝብ ነፃ ከማውጣት ጋር እዚህ ከግል ገንዘብ ስብሰባም ሆነ ከግል ስልጣንም ሆነ ከግል ርካሽ እውቅና ነፃውንን መታገል አለብን ነገር ግን ቅድም እንዳልኩ ይሄ ትግል የብዙዎች የትዳር መውጫ የብዙዎች የግል ህይወት መኖሪያ ሆኗል ማለት ነው ሚዲያዎችን ጭምር የቲክቶክ ብቻ ሳይሆን በተለያዩ ሚዲያዎች ጭምር የሚኒስትሪ ሚዲያዎች ጭምር ኑሯቸውን መመስረቻ አድርገውታል። ይህን ትግል በጣም በሚያሳዝን ሁኔታ የአንዱ ደጋፊ የአንዱ ደጋፊ በመሆን ጭምር ድንጋይ ተንተርሶ ውርጭ እየመታው ብዙ መስዋዕትነትን ከፍሎ እየታገለ ያለን ታጋይ በመከፋፈል ጭምር የስርዓቱ ዲጂታል ሰራዊት ሳይቀር በእነሱ በመሸወድ ጭምር በርከት ያሉ ችግሮችን እያስተናገደ ነው የቆየው። አሁን ላይ ነገሮች እየጠሩ ይመጣሉ። ፈተናዎች በጊዜው እየጨመሩ ቢመጡም ከችግሮች ላይ መፍትሄ ማንሳት ስለምንችል ይህ ለዚህ ለህዝብ ትግል ይወጣል። ለህልውና ትግል የወጣው አካል እራሱን ቆም ብሎ በማየት ችግሮችን መፍታት ስለሚችል አሁን ላይ ያለው ወቅታዊ ሁኔታ የሚፈታበትን መንገድ በመፍጠር መሄድ መቻል አለብን። ከዛ ውጭ ግን መሬት ላይ ሆኖ የሚታገለው ቡድን ራሱን ህይወቱን እየሰጠ ውድ ህይወቱን እየሰጠ መሆኑን በመገንዘብ በሀሰትም ሆነ በተለያዩ የጥላቻ ንግግር የሚያደርጉም ሆነ የጥላቻ ፕሮፖዛል የሚቀርጹ ቡድኖችን ኖ ማለት መቻል አለበት። በጥቅሉ ያለው ሁኔታ ይሄ ነው። ቀጣይ የሚስተካከል ነው የሚሆነው። ሚዲያዎችም የራሳቸውን አስተዋጽኦ መውሰድ አለባቸው። እያንዳንዱ ሚዲያ ህዝብን ከማስታረቅ ህዝብን አንድ ከማድረግ ትግሉን አንድ ከማድረግ ይህን ህዝብ ከህልውና አደጋ የማውጣት ስራ መስራት አለበት። ይህንን ስራ ከሰራ በታጋዩ በኩል አንድነት ይመጣል፣ በመሪዎች በኩል አንድነት ይመጣል፣ በህዝባችንም በኩልም አንድነት ይመጣል። ስለዚህ አደራ ማለት የምፈልገው ይህ ሚዲያዎች ከራሳችሁ የግል ፍላጎት ወታችሁ የአማራን ህዝብ ትግል የግል ልቂም መውጫ ማድረግ፣ የግል ትዳር መመስረቻ ማድረግ፣ የግል ኑሮ መመስረቻ ሳይሆን የህዝብ ሞት የተፈረደበት ህዝብ ነው የህዝብ ህልውን ነው ሊጠፋ የተፈቀደ ህዝብ ስለሆነ ከዚህ ድርጊታችሁ ተቆጥባችሁ የአማራን ህዝብ እንድንታደገው ነው አደራ ማለት የምፈልገው እጅግ አድርጌ ነው የማመሰግነው እንዲያው በሌላ በኩል ደግሞ በተለይ የአማራ ፋኖ በተለይ ከአማራ ፋኖ ህዝባዊ ድርጅት ውጭ ያሉ አራት የፋኖ አደረጃጀቶች በትናንቱ በትናንትናው ዕለት ወደ አንድነት መምጣታቸውን እሱም የአማራ ፋኖ ብሔራዊ ኃይል የተባለ አደረጃጀት መመሰረታቸውን ይፋ አድርገዋልና አጠቃላይ እንግዲህ ከዚህ በፊት በነበረው ሂደት ውስጥ የፋኖን ትግል አንዱ በተለይ አንድነቱን ፈትኖት ከቆዩት ጉዳዮች መካከል የሚወጡ መግለጫዎችና የሚሰጡ ቃለምልልሶች አጠቃላይ ትግሉን የአማራ ህዝብ የሰፊውን አማራ ህዝብ ፍላጎት መሰረት ያደረገ የምናሸንፍበትን መንገድ የመረጠ ሳይሆን በሰፊው እንዲያው በአገዛዙ ወጥመድ ውስጥ የመጠለፍ አይነት ነገር በተለይ ልዩነትን የሚያሰፋ ንግግር ላይ መግለጫ ላይ ትኩረት አድርጎ የመታየት ነገር በሰፊው ይታያል። ይሄ ስክነትን ያልተላበሰ አካሄድ በሰፊው እናይ ነበር እና እሱ ነገር ደግሞ በተለይ በፋኑ መካከል አንድነት እንዳይመጣ ጭምር ፈረጃዎችንና እና ይሄ አንዳንዴ ብልጽግናን ጭምር የሚረሱ የሚመስሉ ወደ ጎን መተኳኮስን መጠፋፋትን የሚመርጡ አይነት አካሄዶች ይታዩ ነበር እና ይሄ አይነት ወደ መሰባሰቡ ምን ፋይዳ አለው የሚለውን በዛ ላይስ ያለ ሀሳብ ምንድን ነው የሚለውን ጦሩ እኔ በቅድሚያ ወደ አማራ ፋኖ ወደ ድርጅቶች መምጣቱን እጅግ አድርጌ ነው የማደንቀው። ይሄ ትልቅ ብስራትም ነው። እንዳልኩ ከመጀመሪያ መግቤ እንደነገርኩ የአማራ ሕዝብ ትግል በስሜት የወጣ ከሞ ከሞት ለመዳን መሳሪያውን አንጠልጥሎ የወጣ ታጋይ ነው ያለው። ራሱን ከማት ራሱን በጠላቱ ስሜት የወጣ ታጋይ ነው። ዝሩ የሆነ ትግል ነው ብያለው። ከመጀመሪያ ታቅዶበት የተወጣት ትግል አደለም። በዚህ የተነሳ በተበታተነ መልኩ በየሰፈሩ ሻለቃው ነው በየሰፈሩ የሰፈር ፊት ሲሆን፣ አሁን እየተጣራ እየተጣራ ወደ ሁለት ድርጅቶች መጥቷል። ይሄ በጣም መልካም ነው። ለህዝባችንም እረፍት ነው የሚሆነው። ይሄ ሁለት አደረጃጀት የህዝባችን ተስፋ ይዞ የሚመጣ ነው። በእኔ በኩል በጣም ደስተኛ ነኝ። በህዝባችን ችግር በኩልም ጥሩ መፍትሄ ይዞ የመጣ ነው፣ ደስ የሚል ጉዳይ ነው። ነገር ግን ይሄ በቂ ነው ወይ? በቂ አይደለም። ይሄንን ሁለት አደረጃጀቶች ወደ አንድ ለማምጣት የሁላችንም በጎ አስተዋጽኦ ሞት የተፈረደበት ህዝብ ወደደም ጠላም ወደ አንድ መጥቶ ጠላትን ማሸነፍ መቻል እንዳለብን ይሰማኛል። በተለያየ መልኩ ቡድናዊ ፍላጎቶችን ለማሳካት አሁንም በሁለቱ ድርጅቶች መካከል ሊገባ ይችላል። ቡድናዊ ፍላጎቶችን ለማሳካትም አሁንም ወደ እነዚህ ድርጅቶች ሊገባ ይችላል። የገንዘብ ኑሮን የመሰረተ በዚህ ትግል ላይ ኑሮን የመሰረተ ቡድኑ ሆነ ግለሰብ እነዚህ ድርጅቶች ገብቶ አንድ እንዳይሆኑ ሊፈተፍት ይችላል። በርካታ ስራዎችም ሊኖሩ ይችላሉ። በስርዓቱ በኩልም በዋናነት በእነዚህ ድርጅቶች ሊገባ ይችላል። ታጋዩ በስርዓት ሰከን ብሎ ማየት መቻል አለበት። መሪዎችም በዚህ ጉዳይ በሰል ብለው እያንዳንዱን ነገር በትኩረት ተከታትለው የአማራን ህዝብ ፈተና መገላገል መቻል አለባቸው። ይህ ህዝብ መሸከም አቅቶታል፣ ይሄን ሁሉ ችግር እኛም ችግሩን ስንበረ ችግር መሸከም አቅቶታል። ስለዚህ ሁለቱ ድርጅቶች በጋራው ነው የራስ ራዕይ እና ተልኳቸውን ሮድ ማፓቸውን ማኒፌስቷቸውን ቁጭ አድርገው ለህዝብ ሰጥተው የትኛው ይጠቅማል፣ ወደ የት ስንሄድ በጋራ ቤት እንስራ ብለው ቁጭ ብለው ተነጋግረው የጋራ ቤት መስርተው ይህን ህዝብ እፎይታ የሚያመጡበት ቀን ቅርብ ነው የሚሆነው። በእኔ በኩል ወደ ከአራት ወደ አንድ ሰው ድርጅት መስርተው መቆማቸው በጣም ደስ ብሎኛል። ከዚህ በኋላ በግለሰባዊ መንገድ ሳይሆን ውይይት የሚጀምረው በድርጅት መርህና መመሪያ መሰረት ይሆናል። ድርጅቱ ከድርጅቱ ጋር እየተነጋገረ የአማራን ህዝብ አንድነት አቋቁሞ ወደ መጨረሻው የድል ምዕራፍ እንድንሄድ ተስፋ የተጣለበት ነው ብዬ ነው ማስብ። በዚህ አጋጣሚ ከተለያዩ በረሃዎች ተሰብስበው ከተለያዩ ክፍለ ሀገራት ተሰብስበው በአንድ በኩል መተው ትግል ለአማራ ህዝብ ትግል ሲባል በአንድ ቁጭ ብለው መክረው አንድ ድርጅት እንዳቋቋሙ ሁሉ የቀሩት ወንድሞቻችንም የእኛ ወንድሞች ናቸው። የቀሩት ድርጅቶችም የእኛ አማራ ህዝብ ትግል ድርጅቶች ደጋፊዎች ናቸው፣ ህይወታቸውን መስዋዕት የሚሰጡ ወንድሞቻችን ናቸው ብለው በቀናነት አስበው ይህንን ትግል አንድ ለማድረግ ከዛ እስከዚህ የተንከራተቱን ያክል እዚህኛው ድርጅቶችንም አንድ ለማድረግ ሰፊ ድርሻ ወስደው አንድ የሚሆኑበትን መንገድ እንዲያመጡ ለእነሱም መልእክት ማስተላለፍ እፈልጋለሁ። ከዚህ በላይ ድካም የለም። ይህንንም ወደ አንድ በማምጣት ሰፊ አስተዋጽኦ እንዲያደርጉ መልእክት ማስተላለፍ እፈልጋለሁ። ከዛ በተጨማሪ ግን የግል ፍላጎቱን ለማርካት በየሚዲያው በየቲክቶኩ ለመሸቀልም ጭምር የተለያዩ ሀሳቦች ይሰነዘራሉ። በድርጅት መልኩም የተለያዩ ፍረጃዎች አሉ። በተቋም መልክም የተለያዩ ፍረጃዎች አሉ። እነዚህን አደብ ማስያዝ መቻል አለበት። ሁለቱም ድርጅቶች ህግ ማውጣት መቻል አለባቸው። ይህም የተቃቆ አካሄዶችን ማስወገድ መቻል አለባቸው። የአንድነት ሀሳቦችን ብቻ መፍቀድ መቻል አለባቸው። ከዛ ውጭ ግን አሁንም በድርጅት መቆቃቀስ ከተጀመረ ሁላችንም በጋራ ነው የምንከስረው፣ ሁላችንም በጋራ ነው የምንከስረው። ስለዚህ ምንድነው መሆን ያለበት? ሁለቱም ድርጅቶች ከአማራ ህዝብ ፍላጎትና ከአማራ ህዝብ የህልውና አደጋ መግባት ስጋታን ንሳር አንድነት ቋንቋ ይቻ በየሚዲያው እንዲ እንዲራመድ ለዛም ህግ ማውጣት ወደ ወንድም አፈሙዝ መቀሳሰርን ህግ አውጥተው፣ አስገዳጅ ህግ አውጥተው ወደ ወንድም እርዳታ እንጂ መገዳደልን የብር አፈሙዝም ሆነ የመሳሪያ አፈሙዝን ወደ ወገን እንዳይሆን፣ ወደ ዋና ጠላቶቻችን እንዲሆን ሰፊ አስተዋጽኦ አጽንኦት አድርገው ህግና መመሪያ የሚያወጡ ከሆነ ነገ አንድ ለማድረግም በጣም ቀላል ስለሆነ በዚህ ዙሪያ ሰፊ ውይይት አድርገው የሰከነ ንግግር አድርገው የግል የስልጣን ፍላጎትን ወደኋላ በመተው የግል የንብረት መሰብሰብን ወደኋላ ትተው የግል ርካሽ ዝናን ወደኋላ ትተው የአማራን ህዝብ አንድነት፣ የአማራን ህዝብ ፍላጎት፣ የአማራን ህዝብ ልዕልና የሚያከብሩበትን መንገድ እንዲያራምዱ ነው፣ አደራምለው በዚሁ አጋጣሚ ይህንን መልእክት ነው ማስተላለፍ እንፈልገዋለን። እጅግ አድርጌ ነው የማመሰግነው። በወቅታዊ ጉዳይ ለሰጠኝ ተገቢና እጅግ ገንቢ ለሆነ መልእክትና አጠቃላይ ሀሳብህ በጣና ቴሌቪዥን አድማቂ ተመልካቾች ስም ከልብ አመሰግናለሁ። ወደፊትም በተለያዩ ጉዳዮች ሀሳቦቻችን የሚቀጥሉ ይሆናል። ለዛሬው በዚህ እናጠናቀቃለን። አርበኛ መልካሙ ጣሴ፣ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ምክትል አደረጃጀት መምሪያ ኃላፊ እንዲሁም ደግሞ የጣይቱ ክፍለ ጦር የህዝብ ግንኙነት ኃላፊ፣ ላደረስከን መረጃ አጠቃላይ መልእክቶች ከልብ አመሰግናለሁ። እሺ እኔ ማመሰግናለሁ። አሜን።